ትሪፕል ጋይስ፣ ትሪፕል ትሪፕል ትሪፕል ኖ ኖ ኖ ኖ ሊመጡ ይችላሉ ጋይስ። በእናትህ አቡን አታሸክማት፣ በኋላ ምናምን ትለኛለች። ኧረ እባክሽ እዚህ ጋር ፈጣሪ ነው አታስገቢ። እናቴ ውጭ ምንድን ነው? ኧረ ፊ- ሀቢባ ኧረ ፊ- አትቀልጂ። ኧረ ፊ- ኧረ እኔም አልቀጣም በኋላ ቤት እኔ በኋላ አልቀጣም። እመቤቴን አልቀጣም። በኋላ እበቂ ተቀጥ ሦስት ከሦስቱ አንዱን ምረጭ። እረፊ ወንበር አላልኩም። የራስሽ ነው ወንበር። ተይ ተይው፣ እንደሱ አትቀልጂ። እረፊ ሀቢባ፣ ጨዋታ አትበጥበጭ፣ ጨዋታ አትረብሽ።

አረ፣ ኖ ኖ፣ አውርጂው፣ አልቋል እኮ ደቂቃው። አውርጂው በሚቀጥለው ተሸከም ያለሽ፣ አውርጂው፣ ደቂቃው አልቋል፣ ደቂቃው አልቋል። ቀልደኛ ናት።